ማክዳ ፈቃደ ባላለው አዲስ አበባ ዩኒቨርሲቲ የሶስተኛ ዓመት የሶሺዮሎጂ ተማሪ ነኝ። እንዲሁም የቪዥን ግቢ ጉባኤ ነባር አባል እና አሁን ደግሞ ዋና ሰብሳቢ ነኝ። ጠዋት ስነሳ ያው ፊቴን እታጠባለሁ፣ ጥርሴን ቦርሽ አለው። ከዛ አልጋዬን አስተካክላለሁ። እዛ በኋላ በተቻለኝ መጠን በሳምንት አንዴ ወይ ቅዳሴ ወይ ኪዳን ለማድረስ እሞክራለሁ። ከዛ በኋላ እንግዲህ ትንሽ ቆይቼ ወደ ክላስ ሩም ገባ ማለት ነው። በፊት ላይ እንኳን ያን ያህል እንደዚህ ጠንካራ አልነበርኩም አሁን አሁን ነው ትንሽ ሳድግም በዛውም ትንሽ የነገሮችን መረዳት አቅሜ እየጨመረ ሲመጣ ነው ወደ መንፈሳዊነቱ ማዘንበር የጀመርኩት ከሱ በተጨማሪ ደግሞ ቲክቶክ በጣም ህይወትን ቀይሮታል ብዬ አስባለሁ። ምክንያቱም ብዙ ስብከቶችን ሙሉ ሙሉ ለሙሉ ባይሆንም ቢያንስ አንዲት የሶስት ደቂቃ ሶስት ደቂቃ ማይሞላ ቪዲዮ እያየው ኖቶችን ለመጻፍ ምናምን ሞክር ነበረ በተለይ ደግሞ የዲያቆን ዮርዳኖስን ስብከት በደንብ ነበር ማዳምጠው እና እነሱ እነሱ ነገሮች ቀይረውኛል ብዬ አስባለሁ። ሰብሳቢ ሆንኩት የቪዥን ግቢ ጉባኤ የሚባል ግቢ ጉባኤ ውስጥ ነው፣ ቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተ ክርስቲያን እናገኘዋለን። እና ግቢ ጉባኤው ባጭሩ ምንድነው? ብዙ ታለንት የሚወጣበት ግቢ ጉባኤ ነው። ማለትም ከታለንቱ በላይ ደግሞ ሞር ሰዎችን የምናውቅበት ኮሚኒኬሽን ስኪል የምናዳብርበት፣ ከዚህም በላይ ደግሞ እርስ በርስ የምንረዳዳበት ግቢ ጉባኤ ነው እና ባጭሩ ለእኔ ቪዥን ግቢ ጉባኤ ማለት ሞል ያለንን ነገር ምናዳብርበት ምናወጣበት ቦታ ነው። ልክ እንደ ሁለተኛ ቤት ብዬ ብገልጸው ደስ ይለኛል። ቤት ውስጥ እንደምንሆነው ያን ያል ፍሪ ባንሆንም ግን ትንሽ ትምህርት ቤት ውስጥ ካለ ነው ወይም ደግሞ ሌላ ቦታ ከምንሄድበት በላይ እዛ ፍሪ ነን ብዬ አስባለሁ። እኔ በበኩሌ ፍሪ ነኝ እና በዛ ምክንያት ቪዥን ግቢ ጉባኤ እንደዚ ያርግ እሺ ቬይል እንኳን ማድረግ የጀመርኩት ቅድም እንዳልኩት የዲያቆን ዮርዳኖስን ስብከት ነው የማዳምጠው፣ እና አንድ ስብከት አዳምጬ ነው። እና በዛም ደግሞ ራስን ስለመግዛት ራሴን ለመግዛት ሞር የሚረዳኝ ቬል ማድረጉ ነው። ማስክ ማድረጉ ደግሞ ያው የመኪና ጭስ በጣም ያመኛል፣ ብቻ ሽታ ያላቸው ነገሮችን ያመኛል፣ ቶሎ አልችልም። እና በዛ ምክንያት ነው ፌስ ማስክ የማደርገው። ግን አሁን እንደ ልምድ ሆኖ ሁሉም ቦታ ስሄድ ፌስ ማስክ አድርጋለሁ። ትመለሳ አዎ፣ ጫና ፈጥሮብኛል ምክንያቱም ሌላ ጊዜ ከስድስት ሰዓት በኋላ ግቢ ግባ ይገባለሁ፣ ቪዥን ይገባለሁ፣ ደን ወጣለሁ፣ ሌላም ነገር አልነበረም። አሁን ግን አንዳንድ ቀናቶች ላይ ስብሰባ አለ፣ ሪፖርት መጻፍ አለ። ከዚህም በተጨማሪ መደረግ ያለባቸው ነገሮች እቅዶች ማውጣት አለ፣ አንዳንድ ተማሪዎች ማዋራት አለ እና እሱ እሱ ትንሽ ትምህርቴ ላይ እንትን የትምህርት ጊዜ ቢሻማ ግን እንደውም ተመስገን ነው ከሌላው ጊዜ በለጠ ጥሩ ውጤት የመጣሁበት ጊዜ አሁን ነበረ። እንደውም በተቃራኒው ጨምሮታል። ሌላ ጊዜ ቢያንስ ማላጠናበትን ሰዓት ስልክ ነበረ ስክሮል ማደርገው። አሁን ግን የሆነ ቦታ ላይ የሆነ ስራ እየሰራ ነው የራሴን ስኪል እያዳበርኩ ነው ያለሁት እና በዛ ምክንያት ሻርፕ ማይንድ ምንለውን ነገር እንዲኖረኝ አድርጎኛል። ከሌላው ጊዜ የበለጠ በአሁኑ ሴምስተር ጥሩ ውጤት አስመዝግቤያለሁ። እና የረዳኝ ነገር ቢኖር ይሄን ነው። ጭንቅላቴ እረፍትን ቶሎ እንዳይላመድ አድርጎታል። መስራት የሚባለውን ነገር በደንብ እንዳቅ እንድረዳ አድጎኛል። መጽሐፍት እንኳን ያን ያህል አናነብም፣ ግን ከእሱ ይልቅ ቅድም እንዳልኩት ገድል ነው ማነባው። በተለይ ደግሞ የአቡነ ገብረ መንፈስ ቅዱስን ገድል ነው ማነባው። እኔ ብሩካመንድ ማድረገው መጓዝ ዜጎራ ና መርበብት የሚለውን የአለማየሁ ዋሴ መጽሐፍ ነው። ጓደኛዬ ጋር ነው የምደውለው። ማለት የሆነ ነገር ሲፈጠር ቀጥታ ሰው ማውራት ነው የምፈልገው። ከዛ በላይ ያን ያል ማደርገው ነገር የለም። ግን አንዳንዴ በጣም ከባድ ከባድ የሆነ ነገር ለሰውም ተነግሮ የሚከብድ ከሆነ ወደ ጸሎት እንደዛ። ሳይሆን ያው ሁላችንም ፕሪፈር የምናደርገው ነገር አለ፣ ምንመርጠው ነገር አለ። ግን እኔ ቀጥታ ወደ ጸሎት ልግባ ምል ከሆነ ከመለመን ይልቅ ወደ ማማረር እንዳይቀየርብኝ ብዬ ስለማስብ ነው መጀመሪያ ሰዎቹን አውርጬ ከዛ ወደ ጸሎት እሄዳለው። መጀመሪያ ስለ ቪዥን ግቢ ጉባኤ የሰማሁት በጓደኞች አማካኝነት ነበረ። የዛኔ አስራ አንደኛ ክፍል ተማሪ ነበርኩ እና ያን ያህል ቤት ውስጥ አይፈቀድልኝም ነበር እንደዚህ ቤተክርስቲያን ምናምን ነገር ለመሄድ። ግን አንድ የተማሩት ትምህርት ነበረ እና በጣም የእሱ ትምህርት ርዕስ ገፋፍቶኝ ወይም ደግሞ በጣም ወድጄ ስለነበረ፣ ስለ ዲፕሬሽን አንዛይቲ አይነት ነገር ነበረ የተማሩት እና እኔ ደግሞ የዛኔ በዲፕሬሽን በጣም ተጠቅቼ ነበረ። ቲኔጀር ነበርኩ። እና በዛ ምክንያት ወደ ቪዥን ግቢ ጉባኤ መጣው። እና ከዛን ጊዜ ጀምሮ በመሃል አንድ ዓመት አቋርጬ ነበረ በማትሪክ ምክንያት። ከዛ በኋላ ድጋሚ ማትሪክ ስጫለስ ተመልሼ የገባው ማለት ነው። ከቪዥን ግቢ ጉባኤ በፊት ያው ያን ያህል ነገሮች ማመዛዘን የሚባል ነገር አላቅም ነበረ። ከዛ በላይ ደግሞ የፒር ፕሬሸር ቶሎ የሚያጠቀኝ አይነት ሰው የነበርኩት። አንድ ሰው ያለው ነገር ከኔ በላይ ልክ ነው ብያምን ነበረ። ማለት ያን ያህል ከራሴ ጋር ራሴን ማዳመጥ የሚባለው ነገር አላውቀውም ነበር። ከዛ በኋላ ግን አንዳንድ ጊዜ ላይፍ የሚያስተምረን ነገር አለ። ግቢ መግባት ዩኒቨርሲቲ መቀየር የሚባለው ነገር የሚያስተምረን ነገር አለ እና እሱ እሱ ተጨምሮ በዛውም ግቢ ጉባኤም ተጨምሮ ያስተማሪም ብዙ ነገሮች አሉ። ለምሳሌ የሰዎችን ባህሪ እንዴት ችለን መኖር እንዳለብን እሱ ብቻ ሳይሆን አንዳንዴ በቃ የሆነ ነገር እያናደድን ራሱ ስቀን ማለፍ እንዳለብን፣ ካለበለዚያ ሁሉ ነገር ላይ ቋጥረን እንደማንዘልቅ ይሆናል። አይደለ መልቀቅ እንዳለብን። ከዛ በተጨማሪ ደግሞ ነገሮችን ለእግዚአብሔር መተው እንጂ እኛ ራሳችን መጨነቅ እንደሌለብን በደንብ ተምሬያለሁ። እሺ፣ ወደ ግቢ ጉባኤ መግባት ያለው ጥቅም ብዬ ማስበው ምንድን ነው? አንደኛ ራሳችን ለመግዛት በጣም ይረዳናል ብዬ አስባለሁ። ምክንያቱም ቲኔጀር ስንሆን ገና ከልጅነት ወጥተን ወደ ወጣትነት ራሱ አልገባንም ማለት ሁለቱንም ነገር ነን እና ምን መውሰን እንዳለብን አናቅም። ቅድም እንዳልኩት ዲፕሬሽን፣ አንዛይቲ የምንላቸው ነገሮች፣ ትራማ የምንላቸው ነገሮች ጋር አፌክት ለመደረግ በጣም ቀርበናል። ከዚህ በተጨማሪ ደግሞ ሰው የሚለን ነገር ራሱ አንሰማም፣ ራሳችን ብቻ ነው የምንሰማው። እና ግቢ ጉባኤ ውስጥ መግባት ብ ማስበው ምንድነው? ቅድም እንዳልኩት የሰዎችን ባህሪ እንድንችል ስለሚያደርገን፣ የሰዎችን ጸባይ እንድንችል ስለሚያደርገን ሞር ለካ እኔ እንደዚህ እንደዚህ ሳደርግ ሌላ ሰው የሚሰማው እንደዚህ ነው እኔ ስናደር ስቆጣ ለካ ሌላ ሰው የሚሰማው ይሄ ነው ብለን ለማወቅ ወደ ራሳችን እንድንመለስ ይረዳናል ብዬ አስባለሁ። ይሄ በመንፈሳዊ ዙሪያ ብቻ ሳይሆን ሎጂክሊ ስናስበው ራሱ ማለት ትክክል ያልሆነ ነገር እና ትክክል የሆነ ነገር በማህበረሰባችን ውስጥ አይደለም። ስለዚህ እነሱን ራሱ እንዴት አድርገን ነው መኖር ያለብን፣ በዛ ደረጃ በዛ ኮንቴክስት እንዴት አድርገን ነው መኖር ያለብን የሚለውን ነገር እንድናውቅ፣ ራሳችን እንድንገዛ፣ ወደ መስመር እንድንገባ ይረዳናል ብዬ አስባለሁ። ያው እንግዲህ ብዙዎቻችን ሀይ ስኩል ልክ እንደ እስር ቤት ነው የምናየው። ማለት የቤተሰብ ቁጥጥር በደንብ ስላለበት እና ደግሞ ዩኒቨርሲቲ ልክ እንደ ፍሪ የሆነ ቦታ ራሳችን የምናገኝበት ምናምን አድርገን ነው የምናስበው። ግን ችግሩ ምንድን ነው እንደውም ሀይ ስኩል እያለን የነበሩት ሰርከምስታንስስ በጣም ይሻላል ዩኒቨርሲቲ ከምናገኘው። ምክንያቱም አንደኛ ለነገሮች ኃላፊነት የምንወስደው ራሳችን ነን። ሁለተኛ ነገር ደግሞ ምንድን ነው ከእሱ በላይ የምንወስነውን ነገር ራሱ በደንብ ተጠንቀን ማንወስን ከሆነ ገደል ውስጥ ነው የምንገባው። እና ብዙ ጊዜ እንደው ምን ይባላል ዩኒቨርሲቲ ለሚያውቅበት ሰው ገዳም ነው፣ ለማያውቅበት ሰው ግን አለማዊ ቦታ ነው ይባላል። እና በትክክል የራሳችንን ምርጫ ወይም ደግሞ ራሳችንን ተቆጣጥር የምንሰራቸው ነገሮች ላይ የምንወስናቸው ነገሮች ላይ በትክክል ካልወሰን፣ በትክክል ማናደርገው ከሆነ መጥፊያችን ነው እንጂ የምናገኝበት ነገር አይሆንም። መዝሙረ ዳዊት ምዕራፍ መቶ ሃያ አራት ከቁጥር አንድ እስከ ሁለት ያለው ቃል በእግዚአብሔር የሚታመኑ እንደዚሁን ተራራ ናቸው፣ በኢየሩሳሌም የሚኖር ለዘላለም አይታወክም የሚለው ጥቅስ በጣም ወዷሉ። ያው ብዙ ጊዜ ቤተሰብ ህይወታችን ላይ ያለውን ለውጥ ሳይሆን ትምህርታችን ላይ ወይም ደግሞ ግሬዳችን ላይ ያለውን ለውጥ ላይ ነው ፎከስ የሚያደርገው እና በዛ ምክንያት እኔ የሆነ ጊዜ ያክል ተከልክ ነበረ ምክንያቱም ግቢ ጉባኤ እየሄድ ትምህርት ይዝቃል በሚል ማለት ነው እና አንዳንድ ጊዜ እንደዛ ብንከለከልም ኖርማል ነው እንከልከልና ከዛ በላይ እነሱን ትዕዛዝ ሰምተን ከዛ በኋላ ወደ ግቢ ጉባኤ መመለስ ይሻላል ወይም ወደ ቤተክርስቲያን መመለስ ይሻላል። እነሱን እያስቀየምን ወይም እነሱን እያስከፋን ቤተክርስቲያን ከምንሄድ የእነሱን ትዕዛዝ ሰምተን አክብረን ብንቀመጥ እግዚአብሔር የሚወደው ይሄ ነው ብዬ አስባለሁ። እና ሴት ስንሆን ደግሞ ብዙ ጊዜ ምንድን ነው ወንዶች የትን ቦታ ቢሄዱ ፍሪ ናቸው የሚባል ነገር አለ ሴቶች ግን አምስታ ብትመጣውን አንዲት ሴት ምን እየሰራሽ ነው ምን እያረግሽ ነበር የሚባል ነገር አለ። ማለት ቶሎ ሰዎች ላይ ማህበረሰብ ላይ ያለ ጫና ይመስለኛል። ሰዎች ላይ የመጣባቸው ነገር መጥፎ ነገር ነው እና በዛ በዛ ምክንያት ለራሳችን ሴፍቲም በሚል ብዙ ጊዜ ሴቶች ላይ ጫና እንዳለ እንረዳለው። እኔ ጋርም ስለነበረ ነው። ግን በቃ አንዳንድ ጊዜ እነሱን የወላጆቻችንን ምክር ሰምተን መቀመጡ ይሻላል። እነሱን እያስቀየምን ወደ ቤተክርስቲያን ከምንሄድ እንደዚህ ስል ደግሞ እንቅር ማለት አይደለም ግን በቃ የነሱን እነሱ በሚፈልጉበት መንገድ ሂደን ከዛ በኋላ ራሳችን የራሳችን ህይወት ኃላፊነት ስንቀበል እንደምንፈልገው መምራት እንችላለን። በመጨረሻም ይህን ሁሉን ነገር ላደረገ ለልዑል እግዚአብሔር ክብርና፣ ምስጋና ምልኮትና ውዳሴ ለርሱ ይሁን። ከዚህም በተጨማሪ በተጨነኩ ጊዜ የሆን ነገር በተሰማኝ ጊዜ ለምታማክሩ ሰዎች በሙሉ ለእናንተም የላቀ ምስጋና ይናቀርባለሁ። እንዲሁም ደግሞ ሳይገባኝ የዚህ ቦታ ላይ ላስቀመጣችሁ ሰዎች በሙሉ ያው እኔ ፈልጌው ባይሆንም በትልቅ ጫና በመጣበትም ግን መንገድ እንደሆን ምሳሌ እንደሆን ብላችሁ ላስቀመጣችሁን ሰዎች በሙሉ እናንተንም አመሰግናለሁ። በተጨማሪ በጸሎታችሁ አስቡኝ ይላለሁ። አመሰግናለሁ። እግዚአብሔር ስጥል